ሰላም ጤና ስጥልና አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርቶቹን፣ ህወሓት ተቋማዊ ነጻነቴን ጠብቄ ከጊዜያዊ አስተዳደሩ ጋር ተደጋግፈን በጋራ እንሰራለን ሲል ገለጸ። አቶ ጌታቸው ረዳ የጠቅላይ ሚኒስትር ዐቢይ አህመድ አማካሪ ሆነው ተሾሙ። በአማራ ክልል የህገ መንግስት ማሻሻያ እና በጉልበት የተወሰዱ መሬቶችን የተመለከቱ አጀንዳዎች ቀረቡ። የሰው ሰራሽ አስተውሎት ምርምር ተቋም በማህበራዊ ሚዲያ የሚሰራጩ የግጭት ቀስቃሽ ይዘት በኢትዮጵያና በኤርትራ መካከል ያለው ውጥረትን እያባባሱት ነው ሲል አስጠነቀቀ። ቻይና ከዚህ በፊት ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ታሪፍ ጥላ የነበረ ሲሆን ዛሬ ተጨማሪ ታሪፍ ጥላለች። ህወሓት ተቋማዊ ነጻነትን ጠብቄ ከጊዜያዊ አስተዳደሩ ጋር ተደጋግፈን በጋራ እንሰራለን ሲል ገለጸ። የጊዜያዊ አስተዳደሩ ተልእኮችን ለማስፈጸም በሚደረገው እንቅስቃሴ ህወሓት እንደ ጊዜ አስተዳደሩ አካል በመሆን ተቋማዊ ነጻነቱን ጠብቆ ተደጋግፎ በጋራ ይሰራል ሲሉ ሊቀመንበሩ ደብረጽዮን ገብረ ሚካኤል ተናገሩ። የፕሬዝዳንትነት ታደሰ ወረደ ጋር ተባብረና ተደጋግፈን የጊዜያዊ አስተዳደሩን ተልእኮች በአጭር ጊዜ ለማሳካት ያለንን ዝግጁነት መግለጽ እንወዳለን ሲሉ ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል የፓርቲው ማዕከላዊ ኮሚቴ አባላት የጊዜያዊ አስተዳደሩ ፕሬዚዳንት በመሆን ስራ ለጀመሩት ሌትናንት ጄኔራል ታደሰ ወረደ ሚያዝያ ሁለት ሁለት ሺ አስራ ሰባት አመተ ምረት በአዘጋጁት መድረክ ባደረጉት የመልካም ስራ ምኞት ንግግር አስታውቀዋል። ፕሬዚዳንት ሌትናንት ጀኔራል ታደሰ ወረደ በበኩላቸው ካለፉት ድክመቶች ተምረው መደጋገፍና መተባበርን ለቀጣይ ጉዟችን ወሳኝ ነው ሲሉ ገልጸዋል። ጊዜ አስተዳደሩ በሚቀጥለው አንድ ዓመት የስራ ጊዜውን ቅድሚያ ለሚሰጣቸው ጉዳዮች ቅድሚያ በመስጠት በየሶስት ወሩ ተከፋፍሎ የሚፈጸም የስራ መርሃ ግብር በማውጣት ይሰራል ብለዋል። አቶ ጌታቸው ረዳ የጠቅላይ ሚኒስትር ዐቢይ አህመድ አማካሪ ሆኖ ተሾሙ። ለሁለት ዓመታት የትግራይ ክልል ጊዜ አስተዳደሩ ፕሬዚዳንት ሆነው ያገለገሉት አቶ ጌታቸው ረዳ የጠቅላይ ሚኒስትር ዐቢይ አህመድ አማካሪ ሆኖ ተሾመዋል። አቶ ጌታቸው አዲሱ ሹመት የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴርነት እንደሆነ የጠቅላይ ሚኒስቴር ጽህፈት ቤት ባወጣው አጭር መረጃ አስታውቋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አርብ ሚያዝያ 3 2017 ዓም የተሾሙት የቀድሞ ኃላፊነታቸውን ካስረከቡ ከሶስት ቀናት በኋላ ነው። ከ2015 ዓ ም ጀምሮ የትግራይ ክልል ጊዜያዊ አስተዳደርን በፕሬዚዳንትነት የመሩት አቶ ጌታቸው ለአዲሱ ተተኪ ሌተናል ጀኔራል ታደሰ ወረደ ስልጣናቸውን ያስረከቡት ማክሰኞ መጋቢ ሰላሳ ነበር። አቶ ጌታቸው ረቡዕ እለት ከቢቢሲ ጋር በነበራቸው ቃለ መጠይቅ ስለ ወደፊት እቅዳቸው ለቀረበላቸው ጥያቄ በየትኛውም ቦታ ቢሆኑ በትግራይ ፖለቲካ መሳተፍ እንደሚቀጥሉ ተናግረው ነበር። የቀድሞ የትግራይ ክልል ፕሬዚዳንት በየትኛውም ቦታ ቢሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ። እቅዴ በዚህ ሁኔታ መቆየትና ለትግራይ ህዝብ ኑሮ መሻሻልና አስተዋጽኦ ማድረግ ነው ሲሉ ተናግረዋል። በአማራ ክልል እየተካሄደ በሚገኘው የአጀንዳ ማሰባሰብ መድረክ በማንነት ና በወሰን አከላለል በሕገ መንግሥት ማሻሻያ በጉልበት በተወሰዱ መሬቶች በብሔራዊ ሰንደቅ ዓላማ ና በአዲስ አበባ ከተማ ትኩረት ያደረጉ አጀንዳዎች ለኢትዮጵያ ሀገራዊ ምክክር ኮሚሽን ማቅረባቸውን የህብረተሰቡ ተወካዮች ተናገሩ። የሀገራዊ ምክክር ኮሚሽን መጋቢት ሀያ ሰባት ሁለት ሺ አስራ ሰባት ዓ ም በጀመረው ና በአማራ ክልል ባህር ዳር ከተማ የስራ አመራር ኢንስቲትዩት ግቢ እየተካሄደ በሚገኘው የአጀንዳ ማሰባሰብ መድረክ ተሳታፊዎች ለኢትዮጵያን አለመግባባት ና የግጭት መንስኤ ሆኗል ያሏቸውን እንዲሁም የአማራ ህዝብ ጥያቄዎች ናቸው ብለው የለዩቸውን አጀንዳዎች ማቅረባቸውን በማህበረሰብ ክፍሎች የተወከሉ ተወካዮች ተናግረዋል። ከማዕከላዊ ጎንደር ከምስራቅ ደንቢያ ማህበረሰብ በመወከል በመድረኩ የተሳተፉት አቶ መስፍን ዳኛው እንደተናገሩት ከ1983 በኋላ በጉልበት የተወሰዱ የአማራ ክልል መሬቶች ከጎንደር ወልቃይት ሰቲቱ መራና ጠገዴ፣ ከወሎ ኮረም አላማጣና ራያ፣ ከጎጃም መተከል ፓቦይ እንዲሁም ከሸዋ ደራ አካባቢዎች ከህገ መንግስቱ ውጪ ከአማራ ላይ በጉልበት የተወሰዱ በመሆናቸው ለባለቤቱ የአማራ ህዝብ እንዲመለሱ አጀንዳ ማቅረባቸውን አስረድተዋል። የአማራ ክልል ህገ መንግስት ከሌሎች ክልሎች ህገ መንግስት የተሻለና አቃፊ ነው ከአፋርና ከኦሮሚያ ከትግራይ፣ ከሶማሊያና ከተለያዩ የኢትዮጵያ አካባቢዎች የሚመጡ ዜጎች ተወካይ ኖሯቸው ማንነታቸው ተጠብቆላቸው እንዲኖሩ ያደርጋል፣ ያሉት አቶ መስፍን በተለያዩ ክልሎች የሚኖሩ አማራዎች ግን በሚገኙበት ክልል የሚወክላቸው ህገ መንግስት የላቸውም። በዚህም ምክንያት በየቦታው እየተጨፈጨፉ እየታረዱና በጅምላ እየተገደሉ ይገኛሉ ብለዋል። የሰው ሰራሽ አስተውሎት ምርምር ተቋም የሆነው ዲስትሪቢቲቭ አርቲፊሻል ኢንተሊጀንስ ሪሰርች ኢንስቲትዩት ዴር የማህበራዊ ሚዲያ መድረኮች በኢትዮጵያ ና ኤርትራ መካከል ዳግም ጦርነት እንዲቀሰቀሱ የሚያነሳሱ ግጭቶችን እየሰራ ይገኛል ሲል አስጠነቀቀ። በቲክቶክ፣ ኤክስ ወይም የቀድሞ ትዊተር ና ዩቲዩብ ላይ ግጭት ቀስቃሽ የሆኑ ግልጽ ጥሪዎች በከፍተኛ ደረጃ እየተደረጉ ናቸው ያለው ኢንስቲትዩቱ እነዚህ ኩባንያዎች ምንም አይነት እርምጃ ሲወስዱ አይታዩም ሲል ኮንኗል። እንደ ተቋሙ ገለጻ የኢትዮጵያና የኤርትራ መንግስታት ደጋፊዎች መሆኑ ተቃዋሚዎች ለወራት እርስ በእርሳቸው ሲከራከሩ ተዋጊዎችን ለመመልመል ሲያበረታቱና ጠላት ያሏቸውን ቡድኖች ሲያጣጥሉ ቆይተዋል። ተቋሙ የትግራይ ጦርነት ያስከተለውን ውድመት ዳግም እንዳያስከትል ለመከላከል ዓለም አቀፉ ማህበረሰብና ቀጠና የባለድርሻ አካላት በፍጥነት እርምጃ እንዲወስዱ አሳስቧል። ቻይና በአሜሪካ ላይ አጸፋዊ የሆነ ተጨማሪ ታሪፍ ጥላለች። ቻይና ከዚህ በፊት ከአሜሪካ በሚገቡ ምርቶች የ84 በመቶ ታሪፍ ጥላ የነበረ ሲሆን ዛሬ ሌላ ተጨማሪ ታሪፍን ጥላለች። የቻይና የፋይናንስ ሚኒስቴር ከአሜሪካ በሚገቡ እቃዎች ላይ የተጣለው ታሪፍ ከ84 ፐርሰንት ወደ 125 ፐርሰንት ከፍ መደረጉን አስታውቋል። የትራምፕ አስተዳደር በቻይና ላይ የጣለውን አጠቃላይ ታሪፍ 145 ፐርሰንት መሆኑን የተገለጸ ሲሆን፣ የሀገራቱ የንግድ ጦርነት ውስጥ መግባታቸው ትልቅ ስጋትን እየፈጠረ ይገኛል። የቻይና የፋይናንስ ሚኒስቴር አሜሪካ ተጨማሪ ታሪፍ መጣሏን ከቀጠለች በዓለም የኢኮኖሚ ታሪክ አስቂኙ ነገር ይሆናል ያሉ ሲሆን ከዚህ በኋላ አሜሪካ ታሪፍ ከጣለች ቻይና ምላሽ አትሰጥም ብለዋል። የፋይናንስ ሚኒስቴሩ አሜሪካ ጤነኛ ያልሆነና ዓለም አቀፍ የንግድ ሕጎችን የጣሰ ውሳኔ እየወሰነች ነው ብለዋል። ሚኒስቴሩ አክለውም አሁን ባለው የታሪፍ ምጣኔ ከአሜሪካ ወደ ቻይና የሚገቡ እቃዎች ገበያ አይኖራቸውም ያሉ ሲሆን የቻይና የንግድ ሚኒስቴር ቃል አቀባይ ደግሞ ከቻይና ከአሜሪካ ጋር በእኩል ተቀምጣ ለመደራደር ዝግጁ መሆኗን አስቀምጠዋል። የቻይና ፕሬዚዳንት ጂንፒንግ የታሪፍ ጦርነት ማንንም አሸናፊ አያደርግም ያሉ ሲሆን ከዓለም በተቃራኒ መጓዝ ራስን ከዓለም ማግለል ነው ብለዋል። ፕሬዚዳንቱ ከስፔኑ ጠቅላይ ሚኒስትር ጋር ውይይት ባደረጉበት ወቅት የአውሮፓ ኅብረት ከቻይና ጎን በመቆም አሜሪካ የምታደርገውን ትንኮሳ እንዲቃወም ጠይቀዋል። ቻይና ለአሜሪካ ከምትልካቸው እቃዎች የሀገሪቱን ጥቅል ምርት 3 ፐርሰንት እንደሚይዙ የተገለጸ ሲሆን በቻይና ከ10 እስከ 20 ሚሊዮን የሚደርሱ ሰዎች ወደ አሜሪካ ከሚላኩ እቃዎች ጋር በተያያዘ ህይወታቸውን እንደሚመሩ ገልጸዋል። ቻይና አዲሱን ታሪፍ የጣለችው አሜሪካ ከቻይና የሚገቡ እቃዎችን በአጠቃላይ የ145 ፐርሰንት ታሪፍ እንደሚጠብቃቸው ካሳወቀች በኋላ ነው። ቻይና በአሜሪካ ላይ የጣለችው አዲሱ ታሪፍ ከነገ ጀምሮ ወደ ስራ እንደሚገባም ተገልጿል። አድማሽ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ